ሀፌትን ማግባቴ በጣም ይጠቅመኛል እኔ እንደሆነ ሀፌት ኤፍራታን ሳያገባት በር የቆለፈባት ሲያገባትማ ጭራሽ ውጩን እንኳ እንድታይ አይፈቅድላትም። ኤፍራታ እንግዲህ እንዳለችው ከሆነ ሀፌትን ለማግባት ተስማምታለይ። ሀፌትን አግብቼ እነዛን ሚስኪን እህቶችን እታደጋቸዋለሁ፣ ከዛም በኋላ ሀፌትን አሳስረዋለሁ እያለች ነው። ታዲያ ግን ሀፌት አሁን ላይ እንግዲህ ገነት ኤፍራታን ይቅርታ መጠየቅ አለብኝ አንዴ ሁሉንም ነገር ላስረዳት፣ አይኗ ሊያት ብላ እንግዲህ እንግዲህ ተንበርክካ እየለመነችው ነበር። ግን ታዲያ ሀፌት ግን ምን አይነት ጨካኝና አረመኔ የሆነ ሰውዬ ስለሆነ ምንም አይነት ሀሳቧን ሊቀበላ ፈቃደኛ አልነበረም። እንግዲህ እተንበረከከችበት ነበር ጥሏት የሄደው። እኔማ ሀፌት ታስሮ የማይበቀን ብቻ ነው የናፈቀኝ። ምክንያቱም በጣም ሲበዛ እራስ ወዳድ ነው። እንግዲህ ሀረግ ድራማ ክፍል ሰባን እንዴት አያችሁት? ኤፍራታ መገር ላይ ወርቃ እያለቀሰች በነበረበት ሀፌት ኔቶሎ እኔ ጋ ልሰድሽ ብሎ ከወሰዳ በኋላ ነገር ግን አሁን የግቢውን በር ሆነ የበሮችን በር እየቆለፈ ነው የሚወጣው። ታዲያ አሁን ላይ ግን የሀፌት ሰራተኛ የሆነችው እንግዲህ መረጃ እያቀበለቻቸው ስለሆነ በእርግጠኝነት በቅርቡ ሀፌት እንደሚያዝ ተስፋ እናደርጋለን። እንግዲህ ሀፌት ቀን በቀጣይ በክፍል ሰባ አንድ ሰርጋቸው የሚካሄድ ይመስለኛል። ሁለት ቀን ቀርቶታል ሰርጋችን እያለ ነው። ታዲያ ግን ኤፍራታ ሀፌትን አግብታ መረጃ ከምታገኝ ሀፌትን ሳታገባ መረጃ እንደው በውጭ ብፈልግ ይሻላል። በጣም ነው የሚያሰቃያት እንደሚስት አይደለም እንደ ባሪያ ነው የሚገዛት ብዬ የማስበው እናም ሀረግ ድራማ ክፍል ሰባን እንዴት አያችሁት? ውድ ቤተሰቦቼ ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን አትርሶ። እንግዲህ የማነው የዳግም ጓደኛ ደግሞ ጽዮንን እንዳፈቀራት ሲነግረው እብድ ነበር ያለው። እንግዲህ እህቱን ከወደዳት እንደዚህ አይነት ሀሳብ እንደዚህ ሩሩ ከሆነ እናትን ያህል ነገር ተንበርክካ እየለመነችው ግን ረግጧት ነበር የሄደው። እኔ አንተና ሀፌት በመጋባታችሁ ችግር አንተ እና ኤፍራታ በመጋባታችሁ ችግር የለብኝም። አግባት፣ ደስተኛ ነኝ፣ እሷ ደስተኛ ትሆን እንጂ እያለችው ግን እሱ ምን አይነት ጨካኝ ነው በፈጣሪ እናም እንግዲህ ሉሊት ደግሞ እስከ ዛሬ ድረስ እንዴት አልሰማሁም? ገነትን እንዴት አላሰቃየኋትም? እያለች ነበረ። ኤፍራታ የገነት ልጅ መሆኗም ማለት ነው እና እንግዲህ አሁን እሷ እንዳሰበችው ከሆነ ኤፍራታ ያልሰማች ነበር እየመሰላት እንግዲህ ኤፍዬ ስለሰማይ ሉሊት ምንም ነገር ልታመጣ አትችልም። ሲቀጥል እንግዲህ ህዋን አሁን ላይ የሀፌት ሰዎች በደንብ እየተከታተሏት ስለሆነ እራሷን ሁሉ ቀይራለች። ለቤዛም ሁሉንም ነገር ነግራታለች። በእርግጠኝነት ቤዛም ኤፍራታን ከመግደል ያዳነቻት ህዋን እንደሆነ ስትሰማ ቅር ሚላት አይመስለኝም። አሁን ላይ ቤዛ ሁሉም ሰው እየሸሸዋት፣ ሁሉም ሰው ጥለዋት እየሄዱ ስለሆነ ያሉት የሆነ ኤፍራታን እንደማ እያዘነችላት ነው ያለችው እና ኤፍራታና ሀፌት መጋባት የለባቸውም የምትሉ ላይክ አድርጉ፣ ላይክ አድርጉልኝ። ወይኔ ሀረመኔ ሰውዬ! እንደ ሀፌት አይነት ካራክተር ግን በጣም ከባድ ነው፣ በጣም ይከብዳልና፣ ብቻ እንግዲህ ሀፌትና ኤፍራታ ይጋባሉ አይጋቡም፣ የሆነ ሰርጉ ላይ የሆነ ነገር ተፈጥሮ የሰርግ መቅረት አለበት ብዬ ነው የማስበው። እና ውድ ቤተሰቦቼ እንግዲህ መጨረሻ ላይ የሀፌት ዘመድና ቢኒያም ተጣልተዋል። እንግዲህ የሀፌት ዘመድ ያሰበው ሀፌትን የሚያገባት እሷ ምስሮት ነበረ። እንግዲህ ቢኒም አልተረዳውም እና ቦክስ ነበር የገጠሙት። ውድ ቤተሰቦቼ እንግዲህ ሀረግ ድራማን እናንተ እንዴት አያችሁት? እኔ ግን ሀፌት በጣም አናዶኛል። በዚህ ልክ እናትን ረግጠው መሄዱ በጣም ነው የሚያስጠላው። እናት ማንም ብትሆን እናት ናት። እና ውድ ቤተሰቦቼ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ አበረታቱ።